ቆይ የመጽሐፍ ቅዱሱ ይቅር፣ የናንተን ቁርአን ደግሞ እንግለጠው፣ የእናንተን ሀዲስ እንግለጠው አሉና፣ አንቡት አሏቸው። ቁጥሩን አንቡት ምዕራፉን አንቡት አሏቸው። ያንን ቆሻሻ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ የኔ ቪዲዮ ሸራርጋችሁ ለዘመድ ኩነቀለ አድርሱልኝ እንደሰማችሁት መጽሐፍ ቅዱስን ተወት አድርገው ቁርአንና ሀዲስ አነበቡ ነው ያለው ንጽጽር ሲባል እኮ የሰውን ሃይማኖት ተንኩሶ ቁጭ ሳይሆን የራስንም መጽሐፍ ቅዱስ የሌላውን ሃይማኖት እኩል አድርጎ ማነጻጸር ነበረ ነገር ግን ያንተ ዘመዶች ኦርቶዶክሶችና ፕሮቴስታንት መጽሐፍ ቅዱስ ላይ ኦርቶዶክስና ፕሮቴስታንት ስለሌለ በመጽሐፍ ቅዱሳቸው ስለሚያፍሩ መጽሐፍ ቅዱስን መግለጥ ትተው ስልምና ላይ ዋሹ፣ ቀጠፉ፣ አስተባበሉ እንጂ ቁርአንና ሐዲስ ላይ ያለ በትክክለኛ መረጃ አላቀረቡም። ቋሻሻ ላልከው መጽሐፍ ቅዱስን ገልጥ፣ ሐንብብ እግዚአብሔር እርጉዝ ወድ እቀዳለሁ፣ ህፃናትን እፈጠፍጣለሁ፣ ሴት ወንዱ ሳይቀር እንስሳው ሳይቀር ግደሉ እያለ ቅዱስ የምትሏቸው እነ ነቢዩ ኤልያስ ሰዎችን የሚያሳርዱ ናቸው። ራሱ ኢየሱስ ያልታዘዘኝን እረዱ የሚል ነው ብታነበው፣ መጽሐፍ ቅዱስን እኮ በዚህ እብደት ላይ ሌላ እብደት ነው የሚጨምርልህ። ያኔ ኖርማሊ ኮምፕሌትሊ ታብዳለህ። ለማንኛውም ንጽጽር ብሎ ማለት የሌላን ሃይማኖት ተንኩሶ ቁጭ ሳይሆን የራስንም ሃይማኖት አስተምሮ አቅርቦ የሌላውንም ሃይማኖት ህዝቡ የሚያምንበትን መነጋገር ማነጻፀር እንጂ እኔ አፍርበታለሁ የእኔ ተከድኖ ይቀመጥ ያንተ ላይ እዋሻለሁ ነው ያደረጋቸው ያላችሁት ክርስቲያኖች ማለት ነው። እና ቁርአንና ሀዲስ ያልከው አንደኛ የቁርአኑን አስተምሮ ቆርጦ በመቀጠል አጸያፊ ቃላትን በመጨመር ነው አንደኛ ነገር። ሁለተኛ ነገር ሀዲስ ላልከው በእስልምና ሃይማኖት ተቀባይነት የሌላቸውን ፋብሪኬትድ የውሸት ዜና የሆኑ ድርሰቶችን ይዘው መጥኖ ሲቀጥፉ የነበሩት እንጂ ሳይ ሀዲሶችን ይዘው አልመጡም። አስተምሮት ላይ በመሳቅ በመሳለቅ ሰድቦ ለተሳዳቢ በመስጠት ቆሻሻነታቸውን አስተምሮታችን ላይ ጨምረው ለሕዝብ አሳዩ እንጂ የኛ አስተምሮ ቀጥ ያለ ነው። አልሐምዱሊላ። ቁርአናችን፣ ሐዲሳችን። ፈጣሪ ፈጣሪ ነው፣ ሰው ሰው ነው። እናንተ መጽሐፍ ቅዱስ ላይ ሰው የተባለውን ፈጣሪ አድርገን ሙተን ተገኝተን አደል የምትሉት። ሐዋርያት ኢየሱስ ክርስቶስን እንዳላመለኩት አልሰማህም እንዴ ዘመዴ? አንተ ስላም በዛ ወጣ ስላም በዚህ ገባ ትላለህ። መጽሐፍ ቅዱስ ላይ ምን እንደተጻፈ አታውቅም። ይገርምሃል ጳውሎስ በኢየሱስ ፈጣሪነት አያምንም። ጴጥሮስ ኢየሱስ እግዚአብሔር ወልድ ነው ብሎ አልሰበከም። ኢየሱስን አምልከውት አያውቁም። ኦኬ ኢየሱስ ብሎ ማለት እነ ጴጥሮስና ለነ ጳውሎስ መምህራቸው ነው እንጂ አንድ ቀን አምልከውትም አያውቁም። ኢየሱስን አምላካችን ነው ፈጣሪያችን ነው ብለው እውቅና አልሰጡም። አምላካችሁ ነው ፈጣሪያችሁ ነው አምልኩት ብለው አላስተማሩም። ይገርምሃል። ለዚህ ነው ሶሻል ሚዲያ ላይ የምታያቸው ኦርቶዶክሶችና ፕሮቴስታንቶች የሚስገበገቡት መጽሐፍ ቅዱስ ላይ የኦርቶዶክስና የፕሮቴስታንት ዶክትሪን ስለሌለ ነው። በነገር ላይ ንጽጽር ላይ ያሉት ኮጨልለዋል። እስኪ ሂድና ጠይቃቸው፣ ምንድን ነው እያሉ ያሉት ሙስሊሞቹ? እውን ሐዋርያት በኢየሱስ ፈጣሪነት አያምኑም? እንዲህ የበላቸው እስኪ ቤተ ክርስቲያንህ በግልጽ ኢየሱስ እግዚአብሔር ወልድ ነው እያለች ታስተምራለች ምን የመሳሰለ መስቀል ይዙና እነዚያ ፂማቸው ነጭ በነጭ የሆነ የሃይማኖት አባት የፕሮቴስታንት ፓስተሮች ምን የመሰለ ሱት አድርገው ኢየሱስ እግዚአብሔር ወልድ ነው ይላሉ ማንኛው ሐዋርያ ነው ኢየሱስ እግዚአብሔር ወልድ ነው ብሎ ያመነና የሰበከ ከየት አምጥታችሁ ነው ከሐዋርያት ያልተገኘ ቤተ እምነቶች ናችሁ እናንተ ይህ ነገር ሊያሳብዳቸው ደርሶ ነው ቲክቶክ ላይ ሲንጫጩ የሚውሉት አብረህ አልቀሳንትም ድንኳን ጣሉና እርስ በእርሳችሁ ተዛዘኑ። ያኔ ማስተዛዘን ያሉ ጤንጤ ኦርቶዶክሱን ያስተዛዝን፣ ኦርቶዶክሱ ጤንጤውን ያስተዛዝን። ይህን ይመስላል።